እንግዲህ የዛሬው መረጃ ከነማስረጃው ጭምር ነው። ተመልከቱት። አንድ አሜሪካ ዶላር እጅግ በሚገርምና በሚደንቅ ሁኔታ 171 ብር ከ03 ሳንቲም። እንግዲህ ላለፉት ወራት ከነበሩበት የዛሬው ለሊት እጅግ በጣም የሚገርም ጭማሪ አድርጓል። ወርታች ወረድ ብላችሁ ቀኑን ተመልከቱት። 12 10 ኛው ወር 225 ማለት ነው። እንግዲህ እኔ ይህንን መረጃ ስመለከት በኢትዮጵያ ሰዓት አቆጣጠር ስድስት ሰዓት ከዜሮ አምስት ደቂቃ ላይ ነው። ይህ ብቻ አይደለም የተለያዩ የዓለም ሀገራት ከአንድ ብር እስከ ሃያ ዘጠኝ ብር ጭማሪ ያሳዩ ሀገራቶች አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ ጥቅምት ሁለት ሁለት ሺ አስራ ስምንት ዕለታዊና ወቅታዊ የጥቁር ገበያ ሐዋላ እጅግ በሚገርምና በሚደንቅ ሁኔታ እንግዲህ መግቢያ ላይ እንዳያችሁት ዶላር ላለፉት ወራት ከነበረበት እጅግ በከፍተኛ ሁኔታ ጭማሪ አድርጎ እንግዲህ በዛሬው ፕሮግራማችን መረጃን ከነማስረጃው ጭምር ለተመልካች እንግዲህ ግልጽ ለማድረግ ያክል ይዘንላችሁ ቀርበናል። በዛሬው ፕሮግራማችን ከአንድ ብር ጀምሮ እስከ 29 ብር ድረስ 24 ሰዓት ባልሞላ ጊዜ ውስጥ እንግዲህ ጭማሪ ያሳዩ ሀገራትን በዝርዝር የአስራሰባት ሀገራትን መረጃ ይዘናል። ሁላችሁም ቪዲዮን ላይክ ላይክ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝን በቀጥታ ወደ መረጃው እናምራ። በቅድሚያም የምንመለከተው እንግዲህ የኦማር ሪያል ነው። በምንዛሬ ደረጃ የዓለማችን ቁጥር ሶስት የሆነችው የኦማር ሪያልን ስንመለከት ትላንትናና ካለፉት ቀናት ከነበረበት በዛሬ ውለት እንግዲህ የ23 ብር ጭማሪ በማድረግ አንድ የኦማር ሪያል 444 ብር ከ90 ሳንቲም ሲመነዘር አንድ መቶ የኦማር ሪያል 44490 የኢትዮጵያ ብር ሲመነዘር እየዋለ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብበናል ማለት ነው። በምታዩት መልኩ እንግዲህ ከነማስረጃው ጭምር ወደ እናንተ አድርሰናል። ሌላው እንግዲህ መግቢያ ላይ እንዳያችሁት የአሜሪካ ዶላር ነው። በዛሬው ዕለት እንግዲህ እጅግ በሚገርም ሁኔታ የአሜሪካ ዶላር 171 ብር ከ03 ሳንቲም ሲመነዘር አንድ መቶ የአሜሪካ ዶላር 17103 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። እንደምታውቁት በዛሬ ዕለት እንግዲህ እሁድ ነው። እሁድ ደግሞ የባንክ መረጃ ከእጃችን የለም። ያ ማለት እሁድ ባንክ ቤት ስለሚዘጉ በነገው መረጃችን የባንክን እንደወትሮ ወደ እናንተ የምናደርስ ይሆናል። ሌላው እንግዲህ የኳታር ሪያል ነው። የኳታር ሪያልን እንግዲህ መረጃ ከተለያዩ መረጃ ምንጮች ለመመልከት ችለናል። በዛሬው ዕለት አንድ የኳታር ሪያል 44 ብር ከ60 ሳንቲም ሲመነዘር 100 የኳታር ሪያል 4460 የኢትዮጵያ ብር ሲመነዘር እንደሚውል ከተለያዩ የመረጃ ምንጮች ለመመልከት ችለናል ማለት ነው። ሌላው የሳውዲ ሪያል ነው። የሳውዲ ሪያልም እንግዲህ ላለፉት ቀናት ከነበረበት የምንዛሬ ዋጋ ተመላይ ጭማሪ በማድረግ አንድ የሳውዲ ሪያል 45 ብር ከ70 ሳንቲም ሲመነዘር አንድ መቶ የሳውዲ ሪያል 4570 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት እጅግ በሚገርም ሁኔታ እንግዲህ ጭማሪ በማድረግ አንድ የኩዌት ዲናር 559 ብር ከ30 ሳንቲም ሲመነዘር አንድ መቶ የኩዌት ዲናር 55,930 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት እንግዲህ የዱባይ ድርሃምም እጅግ በሚገርም ሁኔታ ጭማሪ አድርጓል። አንድ የዱባይ ድርሃም 46 ብር ከ62 ሳንቲም ሲመነዘር አንድ መቶ የዱባይ ድርሃም 4662 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ይሮ ነው በዛሬ ሁለት አንድ ይሮን سنመለከት 198 በርከስ 90 ሳንቲም ሲመነዘር 100 ይሮ 19890 የኢትዮጵያ ብር ሲመነዘር እየውላል ማለት ነው። ሌላው ፓውንድ ስተርሊ ነው በዛሬ ሁለት አንድ ፓውንድ ስተርሊ 28 ብር 50 ሳንቲም ሲመነዘር 100 ፓውንድ ስተርሊ 22850 የኢትዮጵያ ብር ሲመነዘር እየውላል ማለት ነው። ሌላው የስዊስ ፍራንክ ነው በዛሬ 2 1 የስዊስ ፍራንክ 214 ብር ከዜሮ 5 ሳንቲም ሲመነዘር 1መቶ የስዊስ ፍራንክ 21405 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባሕሬን ዲናር ናት። በዛሬ ሁለት እንግዲህ የባሕሬን ዲናርን ስንመለከት ወደ 26 ብር አካባቢ ጭማሪ በማድረግ አንድ የባሕሬን ዲናር 455 ብር ከ26 ሳንቲም ሲመነዘር 100 የባሕሬን ዲናር 45ሺህ 526 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርም እጅግ በሚገርም ሁኔታ ጭማሪ በማድረግ 241 ብር ከ33 ሳንቲም ሲመነዘር አንድ መቶ የጆርዳን ዲናር 24133 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 110 ብር ከ90 ሳንቲም ሲመነዘር አንድ መቶ የአውስትራሊያ ዶላር 11ሺ ከ93 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብበውናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 24 ብር ከ01 ሳንቲም ሲመነዘር አንድ መቶ የቻይና ዩዋን 2401 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽክል ነው። በዛሬው ለት አንድ የእስራኤል ሽክልን ስንመለከት 52 ብር ከ20 ሳንቲም ሲመነዘር አንድ መቶ የእስራኤል ሽክል 4220 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የኢጂፕሽያን ፓውንድ ነው። በዛሬው ለት አንድ የኢጂፕሽያን ፓውንድ 4 ብር 50 ሳንቲም ሲመነዘር አንድ መቶ ኢጂፕሽያን ፓውንድ 450 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የንድሩፒ ነው። በዛሬው ሁለት አንድ አንድ ብር ከ ሳንቲም ሲመነዘር አንድ መቶ ንድሩፒ 160 ብር ሲመነዘር እንደሚውል እንግዲህ ረገጽ ላይ በዚህ ሰዓት መረጃ የነን ይመስላል ነው። እንግዲህ በዛሬው ለት እጅግ በሚገርምና በሚደንቅ ሁኔታ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ ማለትም እንግዲህ ላለፉት ወራት ከነበረበት ጭማሪ ጋር ሲነጻጸር የዚህ አይነት ጭማሪን ታይቶም ተሰምቶም አይታወቅም። ይህ መጨመር በተለይ በሀገራችን ኢኮኖሚ ላይ ከፍተኛ የሆነ አሉታዊ ተጽዕኖ አለው። ሐዋላ መጥፋቱ ለዝቅተኛው ማህበረሰብ እጅግ በጣም መልካምና ደስ የሚል አጋጣሚ ነው። ይህ ሁኔታ በተለይ በባንኮች ላይ ያለው የምንዛሬ ዋጋ ተመን እንደምታውቁት በከፍተኛ ሁኔታ አሁንም እየጨመረ ያለበት ሁኔታ ነው። ይህ ሁኔታ ደግሞ በባንክና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጠበብ እጅግ በጣም አዎንታዊ የሆነ ፍቱን መፍትሄ ነው እያልኩኝ እናንተ የሚሰማችሁ ሐሳብ፣ አስተያየት ምንድነው? ላለው ቪዲዮውን እንግዲህ ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ እንዲህ አይነት መረጃ እንዲደርሳችሁ ሰብስክራይብ በማድረግ በየለቱ የሚለቀው መረጃ ደግሞ እንዲደርሳችሁ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉያን ለለቱ ያስኩላችሁ የምንዛሬ ዋጋ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን፣ በሌላ ቪዲዮ እስከምንገናኝ ወሰላሙ ዓሌይኩም ወራህመቱላሂ ወበረካቱሁ እንላለን።